ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በድጋሜ ተመልሰመተናል። በዛሬ ቪዲዮዋችን ላይ እጅግ በጣም ጠቃሚ ነገር ይዘመተናል። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ስትጀምሩት ላይክ ማድረግ አይረሳ። በዛሬ ቪዲዮዋችን ላይ ስለ አስደናቂ ወይራ ዘይት አስደናቂ የጤና ጥቅሞችን ለእናንተ ለማካፈል ተመልሰመተናል። የወይራ ዘይት እጅግ በጣም በዓለም ላይ ታዋቂ የሆነ የዘይት አይነት ነው። ወርቅ እያሉ ይጠሩታል። የወይራ ዘይት ለጤናችን ለውበታችን፣ ለፀጉራችን እጅግ በጣም ጠቃሚ ነው። ታዲያስ ይሄ የወይራ ዘይት የጤና ጥቅሞቹ ምንድን ናቸው? ሳይንስ በምርምርና በጥናት ያረጋገጣቸውን የወይራ ዘይት ጥቅሞችንና መጨረሻ ላይ ደግሞ ምን አይነት ጉዳት ያመጣል የሚለውን በቪዲዮ መጨረሻችን ላይ የምንነግራችሁ ይሆናል። ቪዲዮን ላይክ ማድረግ አይረሳ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ላይ አሳውቁልን። በጥንት ጊዜ የወይራ ዘይት ፈሳሹ ወርቅ ይባላል። በጥንት ጊዜ ድሮ በግብፅም በአረብ ሀገራትም የወይራ ዘይት በጣም ታዋቂ ነበር። የወይራ ዘይት ፈሳሽ ወርቅ እያሉ ይጠሩት ነበር። የወይራ ዘይት እጅግ በጣም ጠቃሚ ከመሆኑ የተነሳ ፈሳሽ ወርቅ እያሉ በጣም ይጠሩታል። ፈሳሽ ወርቅ ሊሉት የቻሉት ደግሞ ከጥቅሙ አንጻር ነው። እጅግ በጣም በርካታ ጥቅሞች ያሉት ነው ማለት ነው። የወይራ ዘይት ፈሳሽ ወርቅ ተብሎ እስከመጠራት የደረሰው ባሉት በርካታ ጥቅሞች ነው ማለት ነው። ስለዚህ የወይራ ዘይት የወይራ ዘይት ፈሳሽ ወርቅ እስከመባል የደረሰበት ነገር እጅግ በጣም ለጤናና ለቆዳ አስፈላጊ ስለነበር ነው። ታዲያ የወይራ ዘይት ከኩሽን አልፎ ለውበት ለጤና በርካታ ጥቅሞችን ይሰጣል ማለት ነው። የወይራ ዘይት ምህታታዊ ወይም አስደናቂ ጥቅሞች አለው ተብሎ በጥናቶች ተረጋግጧል። የወይራ ዘይት ከሚሰጠን የጤና ጥቅሞች ውስጥ ምን ምን ናቸው የሚለውን በዚህ ቪዲዮ ላይ እናገናዝባለን ወይም እንነግራቸዋለን። ለሜካፕ ማስለቀቂያነት ያገለግላል። ጥቂት የወይራ ዘይት ጥጥ ብቻ አድርገን ፊታችንን ብንጠቀምበት ሜካፕ ከተቀባን በኋላ ከፕሮግራም በኋላ ሜካፕ አለቀቃለን። የወራ ዘይትን ብቻ ተጠቅመን የተቀባነውን ሜካፕ ሙሉ ለሙሉ ሙልጭ አድርጎ እንዲያስወግድልን ማድረግ እንችላለን። ስለዚህ ሜካፕን ለማስለቀቂያነት ይውላል። ጥቂት የወራ ዘይት ጥጥን ብቻ ፈልጋችሁ ያንን ጥጥ ካረጋችሁ በኋላ የወራ ዘይቱን ሜካፕ የተቀባችሁበት ቦታ ላይ መጠቀም ሜካፑ ያለምንም ችግር እንዲለቅ ያደርጋል ማለት ነው። ሜካፑ ያለምንም ችግር እንዲለቅ ያደርጋል። ሜካፑ ሲለቅም ቆዳችሁ ደረቅና የሚያስጠላ አይሆንም። ለምሳሌ ሜካፕ ከተቀባችሁ በኋላ በውሃ ስትታጠቡት ቆዳችሁ ደረቅና ወዝ የነበረው ይጠፋል። በወይራ ዘይት ግን ሜካፓችሁን ካስለቀቃችሁት ሜካፑንም ካጠፋው በኋላ ቆዳችሁ ለስላሳና ያማረ ይሆናል። ስለዚህ ሜካፕ አለቅ ካላችሁ፣ ምንጊዜም ሜካፕ ከተጠቀማችሁ በኋላ የወይራ ዘይትን ተጠቅማችሁ ማስለቀቅ አትርሱ። ሌላኛው የቆዳ እርጥበትን ለማስመለስ ወይም ለማበስ ወይም በቆዳችሁ እርጥበት እንዲኖረው አንዳንድ ፊቶች ደረቅ ፊቶች ይሆኑና ይጨመዳደዳሉ፣ ይሰነጣጠቃሉ። ብርድ በሚሆንበት ሰዓት ደግሞ ፊታችን ቆዳችን ይጎዳል። ስለዚህ የወይራ ዘይትን ብቻ በመጠቀም ቆዳችን ያማረ እንዲሆን ያደርጋል። የወይራ ዘይት በከፍተኛ ሁኔታ በአንቲኦክሳይት የበለጸገ ስለሆነ በውስጡም ቫይታሚን ኢን ስለያዘ ገላችሁን በማሸት ፊታችሁን በመቀባት ቆዳችሁ ዘልቆ በመግባት ፊታችሁ ረዘም ላለ ጊዜ እርጥበት እንዲሆን ወይም እርጥበት እንዲኖረው ያደርጋል። ይህም ለደረቅ ቆዳ እጅግ በጣም ጠቃሚ ነው። ደረቅ ቆዳ ላላቸው ሰዎች የወይራ ዘይት ፊታቸውና ቆዳቸው እንዲጠቀሙ በተደጋጋሚ ይመከራል። ስለዚህ ደረቅ ቆዳ ላላቸው ሰዎች የወይራ ዘይት መጠቀም ፊታችሁ ለስላሳና ያማረ እንዲሆን ያደርጋል። የተቆራረጠን የሰውነት ጥፍር እንዲሁም ሰውነትን ለማለስለስ ለማሳደግ እጅግ በጣም ጠቃሚ ነው። በይበልጥ ደግሞ ሴቶች አርቲፊሻል ጥቅም ጥፍር ከመጠቀም የወይራ ዘይትን ጥፍራችሁን ብትቀቡ በአጭር ጊዜ እንዲያደግ ያደርጋል። አንዳሽ ቦታ ላይ ሰውነታችን ከተቆረጠ የመሻከር ስሜት ካለው በወይራ ዘይት በማሸት ማለስለስ ይቻላል። በመደበኛ ሁኔታ ደግሞ ማታ ማታ ልተኙ ስትሉ እግራችሁ የተሰነጣጠቀ ከሆነ፣ እጃችሁ በጣም ደረቅ ከሆነ ለስላሳ እጅ እንዲኖራችሁ የወይራ ዘይትን ብቻ በመጠቀም ለስላሳ እጅ እንዲኖራችሁ ያደርጋል። በይበልጥ ደግሞ በመኝታ ወቅት ላይ ደጋግማችሁ መጠቀም የወይራ ዘይትን እጅግ በጣም ጠቃሚ ነው ማለት ነው። ማታ ማታ እጃችሁን ተቀቡበት እጅግ በጣም ይጠቅማል። እግር የተሰነጣጠቀ ከሆነ እንዲለሰልስ ያደርጋል። ሌላኛው ጥፍርን ለማሳደግ የወይራ ዘይት በጣም ጠቃሚ ነው። ከላይ እንዳነሳው የወይራ ዘይት በቫይታሚን የበለጸገና የተለያዩ ቫይታሚኖች በውስጡ ስለያዘ ጥፍራችሁ እንዲያደግ እጅግ በጣም ጠቃሚ ነው። ደግሞ የጥፍር እድገትን በወሳኝነት ያካሂዳል። ጥፍራችሁ እንዳይሰባበር ያደርጋል። ጥፍራችሁ ያደገና የረዘመ እንዲሆን ያደርጋል። ለሀያ ደቂቃዎች ጥፍራችሁን በወይራ ዘይት ብታሹት እጅግ በጣም ያማረ ጥፍር እንዲኖራችሁ ያደርጋል። ስለዚህ የወይራ ዘይት ፊታችሁን፣ ጥፍራችሁን፣ ቆዳችሁን በአጠቃላይ እጅግ በጣም ጠቃሚ ነው። ሌላኛው የወይራ ዘይት ጥቅምን ስናነሳ ጸጉርን ይጠቅማል። ጸጉር አላድግ ካላችሁ ወይም ጸጉራችሁ አላድግ ካለ በይበልጥ ደግሞ ብዙ ነገር ተቀብታችሁ ብዙ ነገር ተቀብታችሁ ውይ የእኔ ጸጉር እኮ አያድግም ለምትሉ ሰዎች ታመሰግኑኛላችሁ። የወይራ ዘይትን ሞክሩት። የወይራ ዘይት መቀባት ጸጉራችሁ አንጸባራቂ ጤናማ እንዲሆን ያስችሏል። በይበልጥ ደግሞ ጸጉርን ከታጠብን በኋላ የወይራ ዘይት መቀባት ጸጉራችን እንዳይደርቅና እንዳይነቃቀል ያደርጋል። በተደጋጋሚ ብዙ አይነት ቅባት ሞክራችሁ ጸጉራችሁ አላድግ ካለ እንዲሁም ጸጉራችሁ እየተቆራረጠ ካስቸገረ ረጅም እና ያማረ ጸጉር ኑሯችሁ፣ ደግሞ አመዳማ ጸጉር ከሆነ ጸጉራችሁ የወይራ ዘይትን በመጠቀም እጅግ በጣም ያማረ የተዋበ ጸጉር እንዲኖራችሁ ያደርጋል ማለት ነው። ስለዚህ የወይራ ዘይትን ስትጠቀሙ አናታችሁ ላይ ስትቀቡት፣ በደንብ ስሩን ስትቀቡት የሞተ ቆዳን በማንሳት ቆዳችሁ ክፍት እንዲሆን በማረግ በአዲስ ቆዳ በመተካት ራሳችሁን ጸጉራችሁን ሊያድግ ያደርጋል። ስለዚህ ወይኔ እኔ ጸጉር አያድግም ብዙ ቅባት ሞክሬያለሁ፣ ጸጉር የተቆራረጠ ጸጉር ያነሰብኝ የምትይ እህቴ ካለሽ ወይ ወንድሜ ካለ የወይራ ዘይትን ተቀብተ በኋላ ላይ መተ ውቀሰን ማለት ነው። ስለዚህ የወይራ ዘይት ወሳኝ ነው። ሌላኛው የወይራ ዘይት ደግሞ ለጤና ከሚሰጠው ጥቅም አንጻር ስናየው በታይፕቱ ብቱ ስኳር በሽታ የመያዝ እድልን ይቀንሳል። ጥናቶች እንደሚያሳዩት የወይራ ዘይት ታይፕቱ ተብሎ የሚጠራውን የስኳር በሽታ የመአጥፋትና የመከላከል እንዲሁም እንዳንያዝ በማድረግ እጅግ በጣም ጠቃሚ ነው። በደም ውስጥ የሚገኘውን የስኳር ጤናማነቱ እንዲቀጥል ጤናማ ወይም ጤናማ ሆኖ እንዲቆይ የማድረግ ከፍተኛ አቅም አለው። ይህንንም የአሜሪካው ጥናትና ምርምር ዩኒቨርሲቲ አስታውቋል ማለት ነው። ስለዚህ በስኳር በሽታ እንዳንያዝና የስኳር መጠናችን ጤናማ ሆኖ እንዲቀር ወይም እንዲቆይ፣ የስኳር በሽታ ውስጥ እንዳንጋለጥ፣ በይበልጥ ደግሞ ታይፕቱ ዳያቤትስ በሚባለው እንዳንያዝ የወይራ ዘይት እጅግ በጣም ጠቃሚ ነው። ሌላኛው ከልብ በሽታ ይከላከላል ማለት ነው። የወይራ ዘይት ከልብ በሽታ የመጠቃት እድላችንን በከፍተኛ ሁኔታ ይቀንሳል ማለት ነው። የወይራ ዘይት ለጤናማ ህይወትና ለጤናማ ልብ እንዲሁም ጤናማ ኑሮ እንድንኖር እጅግ በጣም ጠቃሚ ነው። በምግብ ዝርዝራች ውስጥ የወይራ ዘይት ቢካተት በጣም ብዙ ጥቅሞችን ይሰጣል። በአንዳንድ ጥናት ላይ እንደሚያሳዩት የወይራ ዘይት ለልብ ህመም ምክንያት ከሆነው ከፍተኛ የደም ግፊት በመቀነስ ልብ ጤናማ ሆኖ ስራውን እንዲሰራና ጤናውን እንዲጠብቅ ያደርጋል። ስለዚህ የወይራ ዘይትን አዘውትሮ መጠቀም ልባችሁ ጤናማ እንዲሆን ከፍተኛ የኮሌስትሮል መጠን እንዳይከሰትና ጤናችሁ እንዲጠበቅ ከፍተኛ ሚና ይሰጣል። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን የወይራ ዘይት አስገራሚ ጥቅሞችን ነግረናችኋል። የወይራ ዘይትስ ምን አይነት ጉዳት አላቸው? ካላችሁን ብጉራማ ፊት ከሆነ ለምሳሌ በጣም ወዛማ ፊት ኑሯችሁ የወይራ ዘይቱን በተከታታይ ብትቀቡት ብጉር ሊያመጣ ይችላል፣ ወይም ፊታችሁን ሊያበላሽ ይችላል። ስለዚህ የወይራ ዘይት ጥቅም እንዳለ ሁሉ ብጉርንም ሊያስከትል ይችላል። ስለዚህ ፊታችሁ ወዛማ ሆኖ ለእናንተ ፊት ማይስማማ ከሆነ የወይራ ዘይት መጠቀም የለባችሁ። ሌላኛው አብዛኛው ሰው የወይራ ዘይትን ጥቅሙን ሊያውቀው ያልቻለው ትክክለኛውን የወይራ ዘይት አይጠቀምም። አብዛኛው ሰው ገዝቶ የሚጠቀመው የወይራ ዘይት ምንድን ነው አልኳችሁ? ፌክ ነው ወይም ትክክለኛ ያልሆነ የወይራ ዘይት ነው። ስለዚህ ስለ ወይራ ዘይት ጥቅም ከሰማችሁ በኋላ የመጀመሪያው ስራችሁ ትክክለኛ የወይራ ዘይትን አፈላልጎ ምን ማድረግ ነው ገዝቶ መጠቀመቻል ነው። ስለዚህ የወራ ዘይትን አፈናልጉ ገዝቶ መጠቀመቻል በርካታ የጤና ጥቅሞችን ይሰጣቸዋል። ጥቅሙ የምታገኙት ግን ትክክለኛ የወራ ዘይት ሲሆን ነው። ውድና የተከበራቸው ዩትዩብ ቻናል ቤተሰቦቻችን በዛሬ ቪዲችን ላይ ስለ አስደናቂ የወራ ዘይት ዳሰስ ለማድረግ ሞክረናል። ቪዲዮን ከወደዳችሁት ላይ ካርጉት፣ ለዩትዩብ ቻናላችን አዲስ ኮናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸርሰንብቱ። እንወዳቸዋለን።